የሐዋርያው የቅዱስ ጳውሎስ መልእክት ወደ ሮሜ ሰዎች። እንግዲህ የሌላውን ሎሌ የምትነቅፍ አንተ ማነህ? እርሱ ቢቆም ወይም ቢወድቅ ለጌታው ነው። ነገር ግን እግዚአብሔር ሊያነሳው ይችላልና ይቆማል። ከቀን ቀን የሚከለክላለና ዘወትርም የሚከለክላለና፣ ነገር ግን ሁሉም ልቡ እንደወደደ ያድርግ። አንዳንድ ቀን የተከለከለም ለእግዚአብሔር ተከለከለ ዘወትር የተከለከለም ለእግዚአብሔር ተከለከለ። የበላም ለእግዚአብሔር በላ፣ እግዚአብሔርንም ያመሰግነዋል። ያልበላም ለእግዚአብሔር አልበላም፣ እግዚአብሔርንም ያመሰግነዋል። ከመካከላችንም ለራሱ የሚኖር ለራሱም የሚሞት የለም። በሕይወት ብንኖርም ለእግዚአብሔር እንኖራለን፣ ብንሞትም ለእግዚአብሔር እንሞታለን። እንግዲህ በሕይወት ብንኖርም ብንሞትም ለእግዚአብሔር ነን። ስለዚህ ሕያውንና ሙታንን ይገዛ ዘንድ ክርስቶስ ሞተ ተነሳም። እንግዲህ በወንድምህ ላይ የምትፈርድ አንተ ምንድነህ? ወንድምህንስ የምትነቅፍ አንተ ምንድነህ? ሁላችን በክርስቶስ የፍርድ ዙፋን ፊት እንቆማለን። እግዚአብሔር እንዲህ ብሏልና እኔ ሕያው ነኝ፣ ጉልበትም ሁሉ ለእኔ ይሰግዳል፣ አንደበትም ሁሉ ለእኔ ይገዛል። እንሆ ሁላችን በእግዚአብሔር ዘንድ እንድንመረመር ታወቀ። መጀመሪያው የዘብዴዎስ ልጅ የሐዋርያው የቅዱስ ዮሐንስ መልእክት ስለ እውነተኛው ብርሃን። ወንድሞቻችን ሆይ አዲስ ትዕዛዝ የምጽፍላችሁ አይደለም ቀድሞ በእናንተ ዘንድ የነበረችውን ነባር ትዕዛዝ ነው እንጂ። ይህ የሰማችሁት ቃል ነባር ትዕዛዝ ነውና፣ ዳግመኛም አዲስ ትዕዛዝ እጽፍላችኋለሁ። ይህም በእርሱ በእናንተም እውነተኛ ነው፣ ጨለማ አልፋለችና እውነተኛ ብርሃንም ፈጽሞ ታይቶአልና። በብርሃን ውስጥ አለሁ የሚል ወንድሙን የሚጠላ ገና እስካሁን በጨለማ ውስጥ አለ። ወንድሙን የሚወድ ግን በብርሃን ይኖራል፣ በእርሱ ዘንድም መሰናክል የለበትም። ወንድሙን የሚጠላ ግን እርሱ በጨለማ አለ፣ በጨለማም ይመላለሳል፣ የሚሄድበትንም አያውቅም፣ ጨለማው አይኑን አሳውሮታልና። ልጆቼ ሆይ በስቡ ኀጢአታችሁ ተሰርዩላችኋልና ጽፍላችኋለሁ። የሐዋርያት ሥራ በደሴቱትም ሁሉ ሲዘዋወሩ ጸሐፉ ወደ ምትባል አገር ደረሱ። በዚያም አንድ አይሁዳዊ የሆነ ሐሰተኛ ነቢይና አስማተኛ ሰው አገኙ። ስሙም በርያሱስ ይባላል። እርሱም ብልህ ሰው በሆነ ሰርጊዮስ ጳውሎስ በሚባል አገረ ገዢ ዘንድ ይኖር ነበረ። የእግዚአብሔርንም ቃል ሊሰማ ወዶ በርናባስንና ሳኦልን ወደ እርሱ ጠራቸው። አስማተኛው ኤልማስም የስሙ ትርጓሜ እንዲህ ነበርና ገዢውን ከማመን ሊከለክለው ፈልጎ ተቃወማቸው። ጳውሎስ በተባለው በሳኦል ላይም ቅዱስ መንፈስ ሞላበት፣ አተኩሮም ተመለከተው፣ እንዲህም አለው፦ ሽንገላንና ክፋትን ሁሉ የተመላህ የሰይጣን ልጅ የጽድቅ ሁሉ ጠላት ሆይ የቀናውን የእግዚአብሔርን መንገድ ማጣመምህን ትተው ዘንድ እምቢያልህን ኖ አሁን የእግዚአብሔር እጅ ባንተ ላይ ነው፣ እውርም ትሆናለህ፣ እስከ ጊዜውም ጸሐይን አታይም። ወዲያውኑም ታወረ፣ ጨለማም ዋጠው፣ የሚመራውም ፈለገ አገረ ገዥውም የሆነውን ባየ ጊዜ ተገረመ፣ በጌታችን ትምህርትም አመነ። የሉቃስ ወንጌል፣ ያለመሰልቸት ስለ መጸለይ ምሳሌ። ዘወትር እንዲጸልዩ እንዳይሰለቹም በምሳሌ ነገራቸው። እንዲህም አላቸው፤ በአንዲት ከተማ እግዚአብሔርን የማይፈራ ሰውንም የማያፍራ አንድ ዳኛ ነበር። በዚያችም ከተማ አንዲት መበለት ነበረች። እለት እለትም ወደ እርሱ እየመጣች ከባለ ጋራዬ ፍረድልኝ ትለው ነበር። እንቢ ብሎ ማዘገያት። ከዚያም በኋላ በልቡ አስቦ እንዲህ አለ፤ ምንም እግዚአብሔርን ባልፈራ ሰውንም ባላፍር ይህች ሴት እንዳትበዘብዘኝ ዘወትርም እየመጣች እንዳታታክተኝ እፈርድላታለሁ። ጌታችንም እንዲህ አላቸው፣ ዓመፀኛው ዳኛ ያለውን ስሙ። እንግዲህ እግዚአብሔር በመዓልትና በሌሊት ወደ እርሱ ለሚጮኹ ለወዳጆቹ አይፈርድምን? ወይስ ቸል ይላችኋልን? እላችኋለሁ ፈጥኖ ይፈርድላችኋል። ነገር ግን የሰው ልጅ በመጣ ጊዜ በምድር ላይ እምነትን ያገኝ የሆነ አትሮኖስ ቅዱሳት መጻሕፍትን